ዛሬ በቆንጆ ማዕድ የምናዘጋጀው የአትክልት ሩዝ ነው። የአትክልት ሩዝ ለማዘጋጀት ቲማቲም፣ ሽንኩርት እንዲሁም ነጭ ሽንኩርት አንድ ላይ አድርጎ በጋለ ዘይት ላይ መጥበስ። ትንሽ እየእርዳ ርጌበታለሁ ከለር እንዲሰጠው እያለው የሆነውን ከለር ትንሽ እንዲያገኝ ብዬ ነው። በመቀጠል ካሮት ጨምርበታለሁ። ካሮቱ መካከለኛ ቴክነስ ባለው ነው ቁራርጭ ጨመርኩበት። ከዛ አንድ ሁለት ፍሬ ዘለላ ጎመን በጎመኑ ቦታ እናንተ ቆስታ ብሮክሊ፣ እንዲሁም ጥቅል ጎመን መጠቀም ትችላላችሁ። ከለር እንዲሰጠው ነው። ከለር ፎ ያደርገዋል። ዛሬ ሩዙን ለማዘጋጀት ሩዙን ለብቻ አይደለም መቀቅለው አንድ ላይ እነዚህ ከጠበስኳቸው ግብአቶች አንድ ላይ አድርጌ ነው ቀላቅዬ መቀቅለው ማለት ነው። ተከታተሉኝ ገጻችንን ሰብስክራይብ አድርጉ። ቤተሰብ የሆኑ የተለያዩ የምግብ አዘጋጀቶች በቆንጆ ማዕድ እንዴት እንደሚዘጋጁ አብረን እናያለን። በመቀጠል ያዘጋጀውትን ሮዝ በደንብ ካጠብኩ በኋላ ሮዙን በዚህ መልኩ እየጨመርኩት ነው። በደንብ ማዋሃድ ከተጠበሱት ግብአቶች ጋር በደንብ አርጎ ማዋሃድ፣ ውሃ ጨምሮ መተው ነው ማለት ነው የሚጠበቅብን። ቅመማ ቅመሞችን ጨምረን እኔ የተጠቀምኩት ቅመማ ቅመም ግማሽ ማንኪያ የሚሆን ሮዝ ሮዝመሪ እንዲሁም ኮረሪማ እና ቀረፋ የተጠቀምኩት። ቀረፋውን እዚህ ጋር አላስገባውላችሁም። በጣም ይቅርታ። ቀረፋ ለሩዝ በጣም ወሳኝ ነው። የሚገርም ቴስት ነው የሚሰጠው። በዚህ መልኩ የደረሰ ይገኛል። ሩዙ እንደዚህ ሆነው ደርሶልኛል። ሩዙ ለማበያያል የተጠቀምኩት ድንችና ፎሰሊያ እንዲሁም ሰላጣ ነው። ድንቹና ፎሰሊያውን ጠብሼው ሁን ያደረግኩበት ሳላድ ደግሞ በጎን አድርጌበታለሁ። በቀጣይ እንዴት ድንቹን በመጥበሻ እንደምንጠብስ ሳላድ እንዴት እንደምንሰራ እንዲሁም ፎሰሊያው የሚገርም ጣዕም ነው የመጣው። ሰላጣውን ለማዘጋጀት አቮካዶ፣ ቃሪያ፣ ሽንኩርት፣ ሰላጣ እንደ ማንኛውም አይነት ሰላጣ ሲምፕል የሆነ ሰላጣ ነው ያዘጋጀት። በጣም ነው የሚጥመው። ሞክሩት። ኮምቢኔሽኑ በጣም አሪፍ ቴስት እንዲመጣ አድርገዋል። ሞክሩት። አመሰግናለሁ። ገጻችንን ሰብስክራይብ፣ ላይክ በማድረግ እንዲሁም ሼር በማድረግ ቤተሰብ የሆኑ አመሰግናለሁ።